ጀምሯል እንዴ? አሁን ተጀምሯል እንዴ? እየታፈሰ ነው እየታፈሰ ነው እንዴ? ሰህኑንማ፣ ኧረ እያፈሰ ነው እየታፈሰ ነው አልተዘለቀ ደቂቃ አልያዝኩም። ነፈስ ይችላል። አልተዘለቀም፣ አልተዘለቀም

ፈላስ ደቂቃ አልቋል። እንደምታዩት የመጀመሪያው አሸናፊ እንደምታዩት ሰቃይ ይሆናል። በቃ አሁን ጓደኞች ጋር በዚህ አይነት ጨዋታው ተጠናቀቀ። አሸናፊ አሸናፊ ጓደኛ እቺ ኢትዮጵያዊ ባንዲራ የለበሰችው ናት አንደኛ፣ አራት ሺህ ምናምን እቺ ሀይ ብላለች። በዚሁ አጋጣሚ ተዋወቋል፣ እና እቺ ናት የዋንጫዋ ተሸላሚ የሆነችው ይች ናት ዋንጫው ተረካቢ ሆናለች ማለት ነው። እና ይህን ይመስላል ጓደኛዬ አሸናፊ ሆናለች። በዚሁ አጋጣሚ ስታዩልን ቪዲዮ ላይክ ሸር፣ ኮሜንት እያደረጋችሁ ከወደዳችሁትም ሸር አድርጉት። አመሰግናለን ስለነበረን ቆይታ። ሰላም ለሀገራችን ፍቅር አንድነት ይስጠልን። ሰላም ሆኖልኝ ሰላም ጤና ይስጠልን። ውድና የተከበራችሁ የቻናላ ቤተሰቦች እንደምን አላችሁ? ሰላም። እንግዲህ ይህ ጊም ጨዋታችን ይህን ይመስል ነበረ። እንግዲህ ይህ ጊም አሸናፊ የሆነችው እህቴ ጓደኛዬ ነች። ስለዚህ እኔ አሸናፊ አይደለሁም ማለት ነው። አሁን ደግሞ የምጋብዛችው የትንሽ ደቂቃ የአንድ ደቂቃ ሜቢ ነው የሚሆነው የማዳም ቅመሟ ለተገጠመባት ግጥም የሰጠችው መልስ ምታ ትንሽ ወጣ ያለ ቢሆንም፣ ያው ግን ግጥሟን አለማድነቅ አይቻልምና የሰጠችውን የግጥም መልስ ምት አብሬ እዚጋ እጨምርላችኋለው። ዘናፈታ ፈታ እያላችሁ ግጥሙንም ስሙት ማለት ነው። ግን የመልሷን ምት ስላደነቅኩት ነው የሰጠችው መልስ ምት ማለት ነው። ስለዚህ እስኪ አሁን ደግሞ አብረን እንመልከት ማለት ነው። መልሷ ምንድን ነው የሰጠችው መልስ የሚለውን ግጥም እጨምርላችኋለው፣ አድምጦት ማለት ነው። በጡትና ዳሌሽ ምራቄን ብውጥም! በጡትና ዳሌ ምራቅህን ብቱጥ ላታገኘኝ ነገር በከንቱ አትቋም። ባናትሽ ብትቆሚ ገንዘብ ግን አልሰጥም። እኔም ባናት ያልቆም አንተም ገንዘብ የለህ፣ ጥፋልኝ ከፊቴ ኮተትሽን ጠቅልለህ። ባበልጥሽ ከራሴ ባፈቅርሽ ከነፍሴ ታዲያ ላንቺ ሲባል ባዶ ይቅር ኪሴ። ከኔ ከእኔ ፍቅር ይልቅ የኪስህ ባዶነት ካሳሰበህማ ቆፍረህ መብላት ነው አትግባ ከተማ፣ ቆፍረህ መብላት ነው አትግባ ከተማ። ሀገር ቢልሽ ሽንጣም ብትባይም ቂጣም እንቅ ፍጥርቅ በይ ገንዘብ አላወጣም። ጭኖችሽ ገብቼ አካሌ ቢቀልጥም ቢያነሱ ቢያፈርጡ እጀም ብቆረጥም እርር ብግን በይ ለአንቺ ብር አልሰጥም። ገንዘብ ካላወጣህ ላታገኘኝ ነገር ይህ ሁሉ ልፋት ነው በከንቱ መናገር። ሀገር ቢሌሽን ሽንጣም እኔ ብበል ቂጣም ቋምጠህ ትቀራለህ ምንም አታመጣም። የገላሽ ውበቱ አቅልን ይነሳል እንኳንስ ለመንቀት ለማየት ያሳሳል። ገንዘብ ካማረሽ ግን ወባዬ ይነሳል። እንኳን ወባህ ቀርቶ ግፊትህ ይነሳል። እንዳንተ አይነድሃ እግሬ ላላነሳ ዋቴ ይላወሳል። ከልቤ አፍቅሬ ህመም ቢጠናብኝ በፍቅርሽ ታውሬ ከልቤ ብትገቢም አደርሽም ከብሬ ምክንያቱም ወንድ ልጅ አርጅቶ መልኩ ቢገረጣ መላጣ ጎባጣ ፊቱ ቢሆን ጦጣ ብቻ ብራይጣ አናቱ ተመልጦ ቦርጩ ተገልብጦ ያገባል አማርጦ። ወንድ ልጅ አርጅቶ አናቱ ተመልጦ ቦርጩ ተገልብጦ እኔ ነው አይደለም ወይ የሚያገባው ማርጦ? ግጥሙ እንግዲህ በዛ አይነት ነበረ፣ ስትመልስለት የነበረችው እህታችን ማለት ነው። የማዳም ቅመሟ እውቀት ምትሩ ሆናለች ማለት ነው። እና ለመልስ ምቷ እንግዲህ ላይክ ሰብስክራይብ አድርጉ ማለት ነው። በጣም ነው ያዝናናችን፣ የተዝናናው በት ማለት ነው። የሰጠችው የመልስ ምቷ ማለት ነው። እና ግጥምን በመልስ ምት የሚባለው ነገር በዚህ ነው የገለጸችው ማለት ነው። እንግዲህ ከመጀመሪያው የጊም ጨዋታ ከጓደኞቼ ጋር የነበረው ይሄን ይመስል ነበረ። አሁን ደግሞ በግጥም መልክ ለተሰጣት ግጥም በግጥም መልክ መልስ ምታ ብላ የመልስ ምት ብላ የሰጠችው እህታችን የማዳም ቅመሟ ስለሆነች አቅርቤላቸዋለሁ ማለት ነው። አብሬያችሁ የነበርኩት እኔ ፋኖ ቀብራራው ወይም መቅደስ እባላለሁና ለነበረን ቆይታ በጣም አመሰግናለሁ። አብራችሁኝ እወዳችሁ ፈቅዳችሁ ስለተከታተላችሁኝም በጣም አመሰግናለሁኝ። ለቤቱም አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። ስለምታበረታቱኝም አመሰግናለሁ ፋሚሊዎች እና ዘናፈታ ፈታ ግጥም ነው ማለት ነው። እናንተም ተጋበዙ ብዬ ነው እየጋበዝኳችሁ ማለት ነው፣ ወደ እናንተ እያመጣሁት። ለነበረን ቆይታ አመሰግናለሁኝ። ከምንም በላይ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። ለነበረን ቆይታ አመሰግናለሁኝ። ባይ ባይ።